አጠገቤንን እያ- በሽ ገባሽ፣ ውጭ ከቤት ውጭ ልኝ ውጭ ልኝ ውጭ ልኝ ውጭ ልኝ ውጭ ልኝ ትዳሪ ትዳሪ ባለፈው ተደበደብኩ። አሁን ደግሞ ይሄንን ቪዲዮችን ደግሞ ለባልሽ አሳይቼሽ አፈር ካላስበላሁሽ ነው ያዩ አይደለሁም። ባልሽ ምን አይነት ሰው እንደሆነሽ ማየት አለበት። የሰው ትዳር ቤት ውስጥ እየመታሽ እያፋታሽ ምንም ቢያደርግኝ ሰይድ መጥፎ ቢሆን መታ እንዲመምከር አለበት። እቺ ብስብስ አመዳም ኤ ቪዲዮ እንደውም ገባሽ አይደለ። አሰላሙ አለይኩም ወረህመቱላህ ወበረካቱ። ሰላም ሰላም ብያለሁ። ውድና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደ ምን አላችሁ በእያላችሁበት ሰላማችሁን በዝዝት ያርግልኝ ውዲ ሀገሬ ልጆች እንግዲህ ቪዲዮው ላይክ ሼር አድርጉስ እኔንም አበረታቱ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ሰሞኑን እንግዲህ ጠፋ ብለን ነበር ያው ታቃላችሁ አየሩ ሲቀያየር ትንሽ በሽታ ምናምን ብቻ አልহামዱሊላህ ረቢል ገባ ብሎ ብነ እንግዲህ ዛሬ ላይ ብቅ ብለናል ዛሬ ብቅ ነው እንግዲህ ሀሃዩ መግቢያው ላይ ሳይታናችሁዋል እንግዲህ ሀዩ በዚህ መልኩ እንዴት ነቃች የሚለውን ነው ዛሬ ይላችሁ መጣሁት። እውነት ነው የምላችሁ፣ አንዳንድ አንዳንድ ደህና ጓደኛ ይኑርህ፣ መጥፎም ጓደኛ አለህ፣ መጥፎ ነገር ተምረህ ትመጣለህ። ደህናም ጓደኛ ያገኘህ ደህና ጓደኛ፣ ደህና ነገር ትማራለህ። እንደሚባለው እንግዲህ አህያ ጋር የዋለችም እንዲነፈስ ተምራ ትመጣለች የሚባለው ነገር አለ አይደል? እና እንደዛ ነው ሀዩ እንግዲህ የእሷን ምክር እየሰማይ ባለ አንዳንድ ነጉላ ሰይድ በቀበቶ ሙለጭ ጨርጎ ግርፋን ነበር አይተን ነበር። እና ደግሞ ዛሬ ላይ እንዲ ጓደኛ እውነት ለመናገር ይሄ ነገር እውነትም ውሸትም ሊሆን ይችላል። ነገር ግን አንዳንድ ጊዜ የሚሆነውን ነገር ነው የሰሩት ያሉት ይሄን ነገር እውነት። ምክንያቱም አንዳንድ ጓደኞች እንደ ጓደኛ ወይንም እንደ ዘመድ መስለው ይቀርቡና አንዲት ሴት ትዳሯ እንዲበጠበጥ ባለፈውም እንደዛ ተቀጥቅጫለሁ። አሁን አንቺ ሀሳብሽ ምንድነው? እኔና ትዳሬን እንዲህ ብትንትን ልታረጊት ትዳሬን ብትንትኑ ልታጠፊ ነው እ የሰው ጓደኛ ሰውን ይማክራል። የሰው ጓደኛ እንደ አርጊ ሰውን ትዳሯን እንዲታጣ የሚያደርጉ ብዙ ሰዎች አሉና ማለት ነው። ወይንም ወንድም እንደዛው በቃ የሆነ የሚቀርብ መስሎ ላንተ ደህና ነገር የሚያስብ መስሎ ይነግርሃል። በቃ እንደዚህ አያደርግም እንደ ግኔን ባል ሀ ሆነ እያለ እያለ የሴቲቱም ልቧን ስታቆስል በቃ በዛ መሀል ላይ እንዲያረግልሽም እንዲያረግልሽም የተባለ ጠብ ይመጣል። ወዴሞ ወንዱ ሚስት እንዲያታረግም እንዲያታረግም እየተባለ ደህና ሰው መስለው ጠጋ ብለው፣ ያኔ አንዳንድ ሰው ለኔ ይጠቅመኛል ወይንም ደግሞ ለኔ ደህና ነገር ኳስቦ ነው በማለት ሰውየው ስተነቃ ድረስ ትዳሩን አደጋ ላይ ሊጥ ይችላል። እንግዲህ ካዩ ዛሬ ላይ አዳመጠኝ አዳመጠኝ የምትለውን ያው መጨረሻ ላይ እንግዲህ የተፈጠረውን አይታችኋል። መጨረሻ ላይ መጨረሻ መጨረሻ የሆነ እንግዲህ ከጓደኛ ማቾች ማለት ነው ምክንያቱም በቃ ባለፈው እንግዲህ ሪስት እንትን ቤት እንዲያስ ገዛዩ ታቃላችሁ እና ያንን እንግዲህ በ በርሰንት ነው የሚከፈለው እና ወደ ስንት ሚሊዮን ነው አሁን ያለውና ያንን መጀመሪያ አስከፈዩና ከዛ በኋላ ሶመያና ላይ ሙልጭ አገሽ ትስር ቢያታለሽ አለ እንግዲህ እንደዚህ ነው። አንድ ሰው በማይ አገባው ገብቶ ወይንም በማይ ጠቅመው ነገር ዝም ብሎ እንዲህ ያፍ አመል አለ አይደለ? እንደዛ ብሎ ስለፈለፍ አጀሬ በስላለይ ትዳሬን ምናልታፈርሽ ታፈርሽ ነውና ወስዲያ ሱመያ እንኳን ይቼ ሃዩ እንኳን ለሴትና ለወንድም የማትመለስ ጥርስ የምታወላለቅ ናት። አንዳንድ ሴቶች እውነት ለመናገር እንደዚህ ስፖርት ይሰሩና ስፖርት የሚሰሩ አሉ። እንግዲህ አንዳንድ ወንድ ደረቱን ነፋ አድርጎ ዝም ብሎ እንደማያውቅ ሆኖ ወይንም ያገባል። እንግዲህ አንዳንድ ወንድ ስፖርት ምናምን የማይሰራ እኮ አለ። እንግዲህ ስፖርት የማይሰራ እንደኔ ያለው ስፖርት ስፖርቱን ተው። ዝም ብሎ ስፖርት ሻብ መስራት ምናምን ሳይሆን በቃ ስፖርት አለ ሰው ለመደብደብ የሚሰሩት ስራዬ ብሎ ሰልጥነው ምናምን፣ ከተማ ውስጥ ሰው ለመደብደብ ብቻ የሚሰሩት አለ ማለት ነው፣ ለመደባደብ ምናምን ሴቶችም እንደዛ ያለ ሰልጥ ነው የሚኖሩ ሰዎች ሴቶች አሉ። እንግዲህ በልጅነታቸው ትምህርት ምናምን እየተማሩ ያነኑ ትምህርቱ ጋር እያካሂዱ የሚሰለጥኑ አሉና እንደዛ አይነት ና መሰለኝ ሀዩ በካራቴ እና ለወንድም አትመችም እንኳን ለሴት ለማለቴ ነው። እሷን ማጨራጭ ማጨራጭ ማባረሪያት ብቻ ጎበዝ። አንዳንዴ እንደዚህ ብሎ የተሳሳተ መንገድ ይዘን የተሳሳተ መሆኑ ሲገባን ገለል ማለቱ በጣም ጠቃሚ ነገር ነው። እና አዩ አሁን ትክክል አርጋለኝ። መጥፎ ጓደኛ ገደል ይዶላል፣ እንደገና ደግሞ ደህና ጓደኛ ደግሞ ወደ ደህና መንገድ ይመራል የሚባለው ነገር በጣም ትክክል ነው። እንደገና ደግሞ አንዳንድ ወንዶች ባለፈው ጥርሱን እንግዲህ የወለቀው ነው እና ቢያንስ ገና ሴት ልጅና አብላቹ ምንም አማታውቋት ሴት ሴት ናትና ብላችሁ መናቅ የለባችሁም። እውነት የምሬ ነው። እኔ ብዙም አቃዋለኝ እና በቤ ባገር ሰልጥ ነው ምናምን ራሳቸውን መከላከል የሚችሉ በቃ ራሳቸው ወንድ ላያፈለጉ ወንድ ጋር እኩል በቃ ተጋፍተው ወንድ ነው የሚያሸንፉ ሞልተዋል እና ሴት ሴት ናት ይባላል። በዱላ ምናምን ታሸንፋት ትችላለህ ግን በዛው ምልክ ሰለጠኑ አሉ። በጣም እሳት እሳት ይሆኑ ማለት ነው። እና ዛሬ እኔ በጣም ደስ ያለኝ ነገር ምንድን መሰላችሁ? የሀዩ ሀዩ ያችን ስመታት ነው እኔ ደስ ያለኝ። ምክንያቱም እንደዚህ የሰውን ጭድና ሳት የሚያደርግ ጭድና ሳትን የሚያቀጣጥል ሰው በጣም ነው የሚያስጠላኝ። ምሳሌ አንድ አንድ ትዳር ባልና ሚስት እንግዲህ ይጋጫል፣ ይነጋገራል፣ ይጣላል፣ ይታረጋል። ሰው እስከተለያየ ድረስ ስለዚህ ስታለቀ ድረስ እና በቃ በጣም ሀዩ በጣም ጎበዝ ናት። ያኔ በህልክ መመለሱ አለ ማለት ነው። ምክንያቱም ብዙ ሰዎች አሉ እንግዲህ። ሰውዶ ምን ብሎ ሀገባ በኋላ ተስማምቶ መኖር እንጂ ሌላን ቦክስ ምናምን መደባደብ እንደዚህ ምናምን ያስጠላል። ለማንኛውም የሚሰይድ ወሎ ሚዲያ ተከታታዮች ይመቻችሁ። ቪዲዮውን ላይክ፣ ሼር እያረጋችሁ ተመጨረሻው አብራችሁን ሁኑ። እስታሁን እንግዲህ ስላላችሁ እናመሰግናለን። ከዚህ እንግዲህ ወደ 20 ሺህ ልገባ ትንሽ ነው የቀረኝ። ሰብስክራይብ እያረጋችሁ ወደ 20 ሺህ አስገቡኝ። ወንድማችሁን ማለት ነው የበረሃው እና ይመቻችሁ። ሀዩንም የምትገድፉ በዚህ በመመላሷ እና ጓደኛዋን በጢፌ ማለቷ ያስደስታችሁ ደሞ ኮሜንት ላይ ያስቀምጡ ማለት ነው። እንዴት ሲብሎኛል አንዳንድ ሰው ሲያስቃብ ደስ ስለሚያይለኝ አጨረጨ ማያት ምናምን ነቃይ ከዛ የነቃይበት ምክንያት ደስ ብሎኛል፣ እና በጣም ደስ ይላል። በጣም ደስ ይላል። መልካም ጊዜ እንግዲህ። ሱመያ ሰይድ ጋራ ተገናኝታ በሰላም ሰላማቸውን ሆነ አውርዶ ልጆቻቸው ጋር ባንዴ የሚኖሩ አላርጋቸው። ይመቻችሁ። ባይ ባይ